የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ለዛሬ ማንነታችንና ኢትዮጵያዊነታችን ትልቅ ዋጋ የከፈለች ታላቅ እናታችን ናት። በዚያው ልክ ደግሞ እንዲሁ ሕዝበ ምእመኑን በሃይማኖት በሀገር ፍቅር ማንነቱንና ስብዕናው እንዲገነባ በማድረግ ዘርፈ ብዙ ተግባራትን የሰሩ ታላቅ እንቁ የተዋህዶ ልጆች አሉ። ታዲያ ከነዚህ እንቁ ልጆቿ መካከል የተዋህዶ ገበሬ የሆኑት በኩረ ሰባኪያን መምህር ምረትአብ አሰፋ አንዱ ናቸው። ድፍረትና ወኔን በእጅጉ አጣምረው ይዘዋል። ስለ ሃይማኖታቸው ክብር፣ ስለ ሀገር ፍቅር ለመናገር ከሆነ ማንንም አይፈሩ፣ ከሞት ጋር ይጋፈጣሉ። በአውደ ምረቱ በስፋት እናውቃቸዋለን፣ ደግሞም አናጣቸውም። ታዲያ በፊት በፊት እንዲያ በአውደ ምረቱ ዕለት ዕለትም ማናጣቸው መምህራችን ዛሬ ላይ የት ገቡ? ዝምታቸውስ ስለምን ይሆን? ክብራትና ክብራን ውድ የጊዜ ሚዲያ ቤተሰቦቻችንና ተከታታዮቻችን እንደምንሰነበታችሁልን፣ እንዴት ቆያችሁ? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ በዛሬው ዝግጅታችን ውጤታማ በሆነው የማንቂያ ደውል በተሰኘው ጉባኤያቸው መርሃ ግብራቸው በስፋት የምናውቃቸውና የምንወዳቸውን መምህር በኩረ ሰባኪያን መምህር ምረትአብ አሰፋ ማናቸው፣ የትውልድ ቦታቸው፣ የአስተዳደግ ሁኔታቸው እንዲሁም የአገልግሎት ሕይወታቸው ምን ይመስላል የሚለውን ያልተሰማውን እውነታ ልናስቃኛችሁ እንዲሁም ከቅርብ ጊዜያት ወዲህ በአውደ ምረቱ የማይጠፉት መምህር ዛሬ ላይ የት ገቡ? ለምን አጣናቸው? ዝምታው ስለምንድን ነው? የሚሉ ጉዳዮችን በስፋት ልናስቃኛችሁ ልናስደምጣችሁ ይዘንላችሁ ቀርበናል። እርሶም እስከ ዝግጅታችን ፍጻሜ ድረስ አብረውን ከቆዩ ለእነዚህ ጥያቄዎቹ መልስ የሚያገኙበትን መርሃ ግብር አሰናድተን ይዘናል። ታዲያ እርሶም የቻናላችን ቤተሰብ የሆናችሁ ዝግጅታችንን ላይክ እና ሼር እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ እያደረጋችሁ እስከ ዝግጅታችን ፍጻሜ ድረስ አብረውን ይቆዩ። ቅድስት ቤተ ክርስቲያናችን አስተምራ ጥበብን መግባ ካሳደገቻቸው ካፈራቻቸው ልጆቿ መካከል በብዙሃኑ ዘንድ እንደሚባሉት ትጋትን፣ የዓላማ ጽናትን፣ የአገልጋይና የአገልግሎትን ፍቅር በአንድ አጣምረው የያዙ የተዋህዶ ፍሬ ድንቅ ገበሬ ቆራጥ መምህር ናቸው። እንደውም በአብዛኞቹ ምዕመናን ዘንድም የዘመኑ ጳውሎስ የሚል ስያሜም ተሰጥቷቸዋል። በኩረ ሰባኪያን መምህር ምረትአብ አሰፋ ትውልድና እድገታቸው በኢሉ ባቡር ክፍለ ሀገር በመቱ ከተማ ነው። ታዲያ በዚች ከተማ ነበር የአገልግሎት ህይወታቸውን፣ የትምህርት ሁኔታቸውን እንዲሁም ሌሎች የህይወት ምዕራፎቻቸውን ያሳለፉት አብዛኛውን የልጅነት ጊዜያቸውንም በመቱ ከተማ በሚገኘው የደብረ ብስራት ቅዱስ ሚካኤል ቤተ ክርስቲያንና በፈለገ ሃይማኖት ኪዳነ ምረት ገዳም እንዳሳለፉና ከቤተክርስቲያን ሳይለዩ ከጉያዋ ሳይነጠሉ እንደኖሩም ይናገራሉ። የአገልግሎት ህይወታቸውንም የጀመሩት ገና ክፉና ደጉን እንኳን ለይተው በማያውቁበት በልጅነት እድሜያቸው እንደነበርም ያስታውሳሉ። ታዲያ በዚያ የልጅነት እድሜያቸውም ከዓለማዊ ትምህርታቸው ጎን ለጎን ጠንክረው የቤተ ክርስቲያን አገልግሎታቸውን እንዲሁም ትምህርታቸውን ይማሩ እንደነበርም ይገልጻሉ። ታዲያ በዚህም መሰረት እንግዲህ የዓለማዊ ትምህርታቸውን ጨርሰው ወደ ዩኒቨርሲቲ የመሄድ እድል ሲገጥማቸው፣ እሳቸው ግን በመንፈሳዊ ህይወትና አገልግሎት እጅጉን ተማርከው ስለነበር በቤተ ክርስቲያን ጥበብ ተስቦ ጭልጥ ብለው በዚያው ሙሉ በሙሉ ፊታቸውን ወደ መንፈሳዊ ህይወትና ትምህርት ታዞሩ። በዚህም የተነሳ ለስነ መለኮት ወይም ለቴዎሎጂ ትምህርት ውስጣቸው ተነሳስቶ በእጅጉ ፍላጎት አድሮባቸው ስለነበር በልባቸው ጥያቄ በውስጣቸው ፍላጎትና መነሻ ምክንያትነት ወደ አዲስ አበባ በማቅናት በቅድስት ሥላሴ መንፈሳዊ ኮሌጅ በመግባት ለአራት ዓመታት ከተማሩ በኋላ ለመመረቅ ችለዋል። በኩረ ሰባኪያን መምህር ምረትአብ አሰፋ ከቅድስት ስላሴ መንፈሳዊ ኮሌጅ ተመርቀው እንደወጡ በልማትና ኮሚሽን ክርስቲያናዊ ተራድኦ በመግባት ለሶስት ዓመታት አገልግለው ዘርፈ ብዙ ስራዎችን ለመስራት ችለዋል። ኋላ ግን ሙሉ ጊዜያቸውን ለወንጌል አገልግሎት መስጠት እንዳለባቸው በማሰብና በመወሰን በተለምዶ አጠራር አዲሱ ሚካኤል እየተባለ በሚጠራው መርካቶ በሚገኘው ቅዱስ ሚካኤል ቤተ ክርስቲያን የስብከተ ወንጌል ኃላፊ በመሆን አገልግሎታቸውን በብርቱ ቀጥለውበታል። በገጠሩ በከተማው እንዲሁም በመላው ኢትዮጵያ በዓለም ዙሪያ እየተዘዋወሩም ህዝበ ምዕመኑን ለማስተማር በቅተዋል። ለህዝበ ምዕመኑም ስርዓተ ቤተ ክርስቲያንን፣ ክርስቲያናዊ ስነ ምግባርን እንዲሁም ሌሎች የቀኖና ትምህርቶችን በደንብ ጠንቅቀው አስተምረውታል። በኩረሰባኪያን መምህር ምረትአብ አሰፋ ምንም እንኳን ብዙ ጊዜ የምናውቃቸው በሰባኪነታቸው ቢሆንም ለቤተ ክርስቲያን ለትውልዱ እንዲሁም ለኢትዮጵያ ሀገራችን ቀና አመለካከት ያላቸው ሰው ናቸው። ቤተ ክርስቲያንን በትጋት በፍቅር አገልግለዋታል፣ አሁንም እያገለገሏት ይገኛሉ። ታዲያ ለዚህም ትልቁ ማሳያችን ውጤታማ የሆነው የማንቂያ ደውል የተሰኘው ኦርቶዶክሳዊ ጉባኤ መርሃ ግብራቸው ነው። በዚህም ጉባኤ ላይ ስብከቶችን እንዲሁም የዝማሪ አገልግሎቶችን በማቅረብ ፊት አውራሪ መምህር ናቸው። በሺዎች የሚቆጠሩ ምእመናንን ያነቁ፣ በሺዎች የሚቆጠሩ ወጣቶችን ያሰለፉ፣ ብዙ አገልጋዮችን በጋራ በአንድነት ያቆሙ ለማመን የሚከብድ የወንጌል የጉባኤ አገልግሎትን የሰሩ ታላቅ መምህር ናቸው። ይህ በየአቅጣጫው ሁሉን ያንቀሳቀሰውና ህዝበ ምዕመኑን ያነቃቃው የማንቂያ ደውል የተሰኘው ጉባኤ ወይም መርሃ ግብር ብዙ ምዕመናንን እያስተማረና እየለወጠም ይገኛል። በተጨማሪም በተለያዩ ጊዜያት ከቅድስት ቤተ ክርስቲያን ተቃራኒ ከሆኑ አካላት ጋር ሙግት በማድረግና በመግጠም በመርታት ጭምር ለቅድስት ቤተ ክርስቲያናችን ብዙ ነብሳትን በፈጣሪ ፍቃድና ገዛ ለማምጣት ለመመለስ ችለዋል። በዚህም የተነሳ በህዝበ ምዕመኑ ዘንድ በእጅጉ ተወዳጅነትን አትርፈዋል። በክረሰ ሰባኪያን መምህር ምረትአብ አሰፋ የአገልግሎት ጉዟቸው በዚህ ብቻ አያበቃም። በብዙሃኑ ዘንድ ዝምታን ሰባሪ ናቸው እየተባሉ እንደሚሞካሹትና እንደሚጠሩት ለምንም ለማንም ዝም አይሉም። ያመኑበትን ነገር በግልጽ ያደርጋሉ። ቤተ ክርስቲያን ስትበደል፣ ፍትህ ሲጓደል አይሆንም፣ ልክ አይደለም፣ ይስተካከል በማለት ህዝበ ምእመናኑን ያነቃሉ። እንዲሁም ለቤተ ክርስቲያን ይቆማሉ። እንዲሁም ደግሞ ለኢትዮጵያ ሀገራችንም ቢሆን ፍጹም ድርድር የማያውቁ ሁሌም የሚሞግቱ ብርቱ መምህር ሲሆኑ፣ አረ እንደውም በአንድ ወቅት በዚህ ብርታታቸው የተነሳ ስለ ኢትዮጵያ ዝማንልም ተብሎ ከተቋቋመው ማህበር የአመቱ ምርጥ ኢትዮጵያዊ ተብለውም ሽልማት ተበርክቶላቸው እንደነበርም የቅርብ ጊዜ ትውስታችን ነው። በኩረ ሰባኪያን መምህር ምረትአብ አሰፋ መምህር ብቻ አይደሉም የሚያስተምሩትን ትምህርት ወደ መዝሙር ቀይረው በተናጥል እንዲሁም በጋራ እንዲሁም በጋራ ከሌሎች ዘማሪያን ጋር በመሆን ጣዕመ ዝማሬዎችን ሰርተዋል ከጣዕመ ዝማሬዎቻቸው መካከልም በብዙሃኖቻችን ዘንድ በእጅጉ ተወዳጅ የሆነውና ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ተቃራኒ እምነቶች ምላሽ የሆናቸው ዘንዳ ስለ እመቤታችን ስለ ቅድስት ድንግል ማርያም የዘመሩት ማነው ማርያም እንተው የተሰኘው ጣዕመ ዝማሪያቸው ተጠቃሽ ነው። እንዲሁም ከወንድማቸው ከዘማሪ ኤርሚያስ አሰፋ ጋር በመሆንም ተነሱ የተሰኘው ወቅቱን የዋጀ ምዕመኑን ያነቃ ለምስጋና ያነሳሳ ዝማሪያቸውም እንዲሁ የሚጠቀስ ነው። በተጨማሪም ደግሞ አምኜ ታምኜ ታላቅ ሰልፍ አለ፣ ከቤተ ክርስቲያን እጃችሁን አንሱ፣ የሉም ሞተዋል ሲሉ ኖረንና፣ አትጨነቁ የተሰኙ ምእመኑን ለማበርታት እንዲሁም በሃይማኖት ለማጠንከር ያዘነውን ለማጽናናት ማንቂያ የሆኑት ዝማሬዎቻቸው በሰፊው ተጠቃሽ ናቸው። በኩረ ሰባኪያን መምህር ምህረተአብ አሰፋ ለቤተ ክርስቲያን ባላቸው ከፍተኛ አገልግሎት እንዲሁም ለሀገር ባላቸው የማያወላውል አቋም፣ አገልግሎት ሁሌም ቢሆን የፈተና ሕይወት ነውና በዚህም መሰረት እሳቸው በአገልግሎት ሕይወታቸው በብርቱ ተፈትነውበታል። ብዙ መከራም ደርሶባቸዋል። እንዲሁም እንደውም በአንድ ወቅት ብዙ ነቀፌታዎችና ውሽንፍሮች ፍሮች ገጥመዋቸው እንደነበርም ያስታውሳሉ። በአንድ ወቅትም ከአንድ የቴሌቪዥን ፕሮግራም አቅራቢ ጋር ባደረጉት ቃለ መጠይቅ ላይም ተጠይቀው ሲመልሱ ስለ ውሽንፍሩ ምን ይመስሎታል? ምን ነበር ያጋጠሞት? ተብለው ሲጠየቁ እንዲህ በማለት ነበር የመለሱት። በወንጌል አለም ውስጥ ሲኖሩ ሁልጊዜ እንዲህ ያሉ ነገሮች ያጋጥማሉ። የምንሄድበትም ጉዞ የትኛውም ሐዋርያ የትኛውም ደቀ መዝሙር አገልግሎቱ አልጋ ባልጋ ሆኖለት አይደለም ያገለገለው። ከየትኛውም አቅጣጫዎች ወንጌልን የሚዋጉ ወንጌልን የሚቃወሙ ነገሮች ይገጥማሉ። ይህ ማለት በድሮ ጊዜ የሰማዕትነት አደባባይ በሚባለው ቦታ ላይ ሰማዕታት ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚሰብኩበት የሚሰበሰቡበት ቦታ ነበርና ነገስታት፣ መኳንንት ተሰብስበው እነዚህን ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚሰብኩ የሚማሩ ሕዝበ ክርስቲያኖችን ያሰቃዩዋቸውና መቀጣጫ ያደርጓቸው ነበረ። በእሳትም ያቃጥሏቸዋል እነርሱም አይተው እነርሱንም፣ ማይታቹ ክርስቲያን፣ እነርሱንም፣ ማይታቹ ክርስትናን ፍሩ እየተባሉ ብዙ ያስፈራሯቸው ነበር። ሰማዕትነትንም ይቀበላሉ። በዚህም መሰረት በክርስትና ህይወት ውስጥ እንኳንም አይደለም ትንሽ ቁንጥጫ አይደለም፣ ፖሊስ በር ላይ ቢቆም አይደለም፣ ማስፈራራት ቀርቶ ሙቱ የሚባል አዋጅ ቢወጣ እንኳን በሰማዕትነት ወደ አምላካችን የምንሄድበት ህይወት ነው። ክርስትና በቅናት ይጀመራል በጽናት ይቋጫል። ለሞተልን ክርስቶስ እኛ መኖር ካቃተን ክርስቲያን አንባልም። እኛ ምንም የተለየ ነገር አላደረግንም። ወጣቱን የምናስተምር መምህራንና ሰባኪያነ ወንጌል ብቻ ነን። ደግሞም ቢሆን ወጣት ተገነባ፣ ታነጸ ማለት ቤተ ክርስቲያን ተገነባች፣ ሀገር ቆመች ማለት ነው። ከእግዚአብሔር ጋር በየትኛውም የአገልግሎት አጋጣሚ ሁሉ ህዝበ ምእመኑን እንዲሁም ወጣቱን ከእግዚአብሔር ጋር ማገናኘት ይገባናል። ስለዚህ እኛም ሀገር ውስጥ ትውልድ እንዳይሞት፣ ሀገር እንዳትጠፋ ማስተማር ኦርቶዶክሳዊ ድርሻችን ብቻ ነው። በዚህም ሂደት ውስጥ ትልቅ ፈተና አጋጥሞናል። ከዚህም በኋላ ሊያጋጥመን ይችላል። እኛ ግን በጽናት ከእግዚአብሔር ጋር እናንፈዋለን ወጣት ወደ ቅድስት ቤተ ክርስቲያን እንዲመጣ ሀገርን እንዲወድ፣ ቤተ ክርስቲያንን እንዲጠብቅ ማድረግ የኔ ኃላፊነት ነው። በዚህም ጉዞዬ ደግሞ ምንም ፈተና ቢገጥመኝ ተቋቁሜ አልፈዋለሁ። ለወጣቱም እለት ዕለት የቅድስት ቤተ ክርስቲያንን ድምፅ አሰማዋለሁ። የማንቂያ ደውል አንድነትን ይሰብካል። ስለ እግዚአብሔር፣ ስለ ቅዱሳን ክብር በድፍረት ይመሰክራል። ሀገር በአንድነት ትውልድ በእውቀት ቤተ ክርስቲያንም በክብር እንድትኖር የሚያደርግ ነውና በዚህም ከወጣቱ ጋር በሚደረጉ ነገሮችና ትምህርቶች ችግሮች ነበሩ ችግሮቹንም ፈተናቸዋል ዛሬ ላይም ደርሰናል ያንንም ችግር የፈጠሩ አካላቶችም ይቅርታ ጠይቀውናል በማለት በቃለ መጠይቁ ላይ ምላሻቸውን ሰጥተው ነበር ታዲያ ይህንን የፈተና ጊዜያቸውን በእንዲህ ያለ ብርታትና ጽናት በማለፍ መቻላቸውንም አስረድተዋል በኩረ ሰባኪያን መምህር ምረትአብ አሰፋ ይህ በብዙ ፈተናዎች የተዋጀውና ያለፈው የአገልግሎት ህይወታቸው፣ በፊት በፊት በብዛት በአውደ ምረቱ የምናያቸው ህዝቡን የማንቂያ ደውል በማለት የሚያነቁት መምህር ዛሬ ላይ እንደ ወትሮ ከአውደ ምረቱ አናያቸውም። ከሚዲያውም በብዙ ርቀዋል። ብዙዎችም ለምን ጠፉ የሚሉ ጥያቄዎችን እያነሱም ይገኛሉ። ታዲያ በዚህም መሰረት ባደረግነው ማጣራት ከሚዲያው እንዲሁም ከአውደ ምህረቱ የመጥፋታቸው ምክንያት ምንድን ነው ብለን ስንጠይቅ ወደ ሀገር አሜሪካን ማቅናታቸውና በሰሜን አሜሪካ በዋሽንግተን ዲሲ እንዲሁም በአትላንታ በሚገኙ አብያተ ክርስቲያናትና በተለያዩ ሀገራት እየተዘዋወሩ ይህንን የማንቂያ ደውል ጥሪያቸውን እያሰሙ መሆኑን ገልጸዋል። እንዲሁም ከሚዲያው የጠፉበትን ምክንያት ሲያብራሩ ላልተወሰነ ጊዜ የጽሙና የአርምሞ ጊዜ ያስፈልገኛል፣ ለአገልጋይ ደግሞ ይህ ዕለት ዕለት የሚገባው ጉዳይ ነውና፣ ለዚህም ነው ከሚዲያው በብዙ የራኩት በማለት ምላሻቸውን ሰጥተዋል። በዚህም መሰረት አገልግሎት በሁሉ ቦታ የሚደረግ ነውና፣ በዚያው በሀገረ አሜሪካን አገልግሎታቸውን ቀጥለውበታል። ውድ የጊዜ ሚዲያ ቤተሰቦቻችን በበኩረ ሰባኪያን መምህር ምህረተአብ አሰፋ የህይወት ገጽ ላይ የህይወት ምዕራፍ ላይ እንዲሁም ለምን ጠፉ የሚለውን ጥያቄ መነሻ አድርገን ያሰናዳ ነው ዝግጅታችን ይህንን ይመስላል። በሌላ ዝግጅት በሌላ የህይወት ምዕራፍ እስከምንገናኝ ሰናይ ጊዜ ተመኘንላችሁ።